ሄሎ አቤት ሄሎ አቤት ሰላም መምህር እግዚአብሔር ይመስገን በመጀመሪያ አመሰግናለሁ በጣም በአንተ ትምህርት በጣም ብዙ ነገር ተቀይሬ ያለሁት እግዚአብሔር አክብርልን ምስጋናውን እግዚአብሔር ይውሰድ አዎ እና አንዳንድ አጫጭር ህልሞች ናቸው ትምህርት ቤት በጣም ከህፃን ልጆች ጋር ትምህርት ቤት መሄድ ትምህርት ቤት መዋል እንደገና ደግሞ በራችን ላይ ቤታችን በር ላይ እና ከቤታችን በር ላይ እባብ ደም ሲልስ ማየት እንደገና ደግሞ ቤታችን የቤተሰቦች ቤት በእሳት ሲቃጠል ማየት እና እሳቱን የማበርደው እኔ ነኝ። በእሳት በእሳት ሲቃጠል ያለው እንደገና በንፋስ ሲወሰድ ብዙ ጊዜ በእሳት ሲቃጠል ያለው እና የሆነ እሳት ላይ አንተ መጠ ቅዱስ የሻደ ቅዱስ አዶና እያ ዶላጅን ዘርግተ እየጸለቅ እኔ ደግሞ ትንሽ አፈር አንስቼ ስረበጥ ከዛ እሳቱ ሲበርድ ነው ማየው። ሌላው በነፋስ ይወሰድ። እንደገና ቤታችን ላይ ደግሞ ጥቁር አሞራ ሲጮህ፣ በጣም ጥቁር አሞራ ሲጮህ፣ በብዛት ደግሞ ከሕፃን ልጆች ጋር ትምህርት ቤት ይሄዳለው። እንደዚህ ዚ ሁሉንም መዘርዘር አልችልም። የመጀመሪያውን በራችሁ ላይ እባብ ደም ሲልስ ያየሽው ግብሩን የሚፈልግ ወይም ደግሞ ቡና በማፍላት ወይም ጠንቋይ ቤት በመሄድ ወይ የተለያዩ ግብር የለመደ መንፈስ ይኖራል እና ግብሩን ከሰዎች ደም ከበቀልም ሊሆን ይችላል ከተለያዩ አይነት ጸቦች፣ ግብሩን የሚፈልግ የዛር መንፈስ እናንተ ቤት ውስጥ እንዳለ እንዳሰፈሰፈ፣ ለምን አልተገበረልኝም ለምን ቤት ውስጥ ያለውን አምልኮ አቆማችሁ በሚል ሰበብ መንፈሱ ሊበቀል እንደሚፈልግ ማሳያ ነው። ዛር ነው በእባብ የሚገለጠው። ሌላው በእባብ የተገለጠው በነገረኛ ሰው ነው ሁለት ምላስ ያለው ወይም ደግሞ ሀሜተኛ የሆነ ነገር የሚያቀባብል ሰው ማለት ነው ደም ደግሞ በእናንተ ቤተሰብ ውስጥ ሚስጥር ማለት ነው እንግዲህ ደምስር ደማችን ከደምስር ውስጥ የሚወጣ አለ ሚስጥር ሆኖ የቤተሰብ ጉዳይ ወደ አደባባይ እንደሚወጣ በር ላይ አለ ያየሹ በር ላይ ነው በር ላይ ግርግዳ ላይ መግቢያ ላይ አዎ ስለዚህ የሚያሳየው ሰዎች ወደ ጎረቤት ወደ ሰዎች ይፋ የሚወጣ አንድ የሆነ የቤተሰብ ጉዳይ አለ። ሁለተኛ ላይ እሳት ቤቱ ይነዳል ያልሹ እሳት ነገር ነው። አየሽ ቅድም ካልኩሽ ጋር የሚገናኘው ደም ሊበቀል የሚፈልግ ይኖራል። ከእባቡ ባህሪ ጋር እባብ ሁለት ምላስ ነው ያለው። በእናንተ ቤት ውስጥ እጅግ በጣም ፍጅት እንዲፈጠር የሚያደርግ ነገረኛ የሆነ ሰው አለ። እሳቱ የሚበርደው ደግሞ እንግዲህ አንቺ አንተን አየው ጸሌ ካልሽኝ እንጂ ገጠመኝ እንዲያዳምጡ በማድረግ ስለ መናፍስት ሴራ እንዲያውቁ በማድረግ እሳቱን ማጥፋት ይቻላል። ይሄ እኮ ነው የሚያፋጀን፣ ይሄ እኮ ነው እንደዚህ የሚያደርገን ብለሽ ብትነግሪያቸው፣ እኔ ኤልሻዳይ አዶናይ እያልክ ስትጸልይ አየው ያልሽኝ ትምህርቱ ነው። አንቺ ደግሞ እሳቱን ስታጠፊው የጠፋልሽ አንቺ ነሽ። ትምህርቱን ይዘሽ ሄደሽ የምትሰጫቸው በአንቺ ምክንያት ነው እሳቱ የሚጠፋው፣ ቤት ውስጥ ያለው ነገር የሚጠፋው እና በዘዴ ነው፣ ግን በብልሃት ነው የሚሆነው ማለት ነው። ንፋስ ደግሞ ያልሽኝ አልገባኝም። ምስ በንፋስ ቤቱ ሲወሰድ ማለት በቃ ኃይለኛ ንፋስ መጥቶ ቤቱን ሲያፈርሰው እና በአደባባይ በጣም ብዙ ሰዎች በዚህ ጉዳይ ላይ በጣም ይሳተፉበታል ማለት ነው። ጎረቤትም ዘመድም ምናምን መጥቶ ለጉዳዩ ለችግሩ መፍትሄ ለመሆን በጣም ብዙ ጥረት ይደረጋል ማለት ነው። አሞራ፣ ጥቁር አሞራ ማንጃበብ፣ ሞት የሞት መላክ ወይም መላከ ሞት በዛ አካባቢ ላይ ያንጃበበ ነው ሊሞት መናፍስቶች በጥላዋጊም ሊሆን ይችላል። በምንም እንዲሞት የሚፈልጉት አንድ የሆነ ሰው አለ ማለት ነው። እስቲ ንገሪኝ ቤት ውስጥ። አረ በጣም በጣም ይገርማል። እግዚአብሔር ይመስገን ስለ ሁሉም ነገር በጣም እግዚአብሔር ይመስገን። ነገር የተባለው አንተ እንዳልከው እናቴ ከወንድሟ በጣም ከምትወደ ወንድሟ ጋር ተጣልታ ለሰባት ለስድስት ለስድስት ዓመት ክስ ላይ ነበሩ በመሬት የተነሳ ማለት ነው። እና በጣም በጣም ነበረ እንትን የሚለው የሚያስጠላው የነበረው በጣም ሩቅ መንገድ እየሄዱ ነው። ከሳይንት አጅባር እየሄዱ ነው በእግራቸው የሚካሰሱት እና በመሬት የተነሳ በጣም ተፋጠው ነበረ ሁሉ ቤተሰብ ማለት ነው። እና እንደ አጋጣሚ ታረቁ፣ በትንሽ ነገር ታረቁ መጨረሻ ላይ ማለት ነው። ሌላው ከወንድሜ ጋር በጣም ትጣላለች እናቴ። ትንሽ ተረጋጋለች ቤት ውስጥ ትጣላለች እና ወንድሜን እየለመንኩኝ እኔ ነኝ የምመልሰው። አየሽ፣ እሳቱን የምታጠፊው አንቺ ነሽ። አሁን ወንድምሽ ወንድምሽ ጋ ያለውን መንፈሳዊ ነገር ወይም ደግሞ ይሄ ትምህርቱን ብትሰጪው እና እሱ በረድ ቢል እናትሽም እርግማናቸውን ያቆማሉ። የእርግማን መንፈሱም አይሰራም። አሁን ቤቱ ላይ የሚያንጃብበው የእርግማ ነው መንፈስ ነው። እርግጠኛ ነኝ እንዲሞት ወይም ደግሞ የሆነ አካሉ እንዲጎዳ ምናልባት እንደዛ እየረገሙት ነው ብዬ ነው የማስበው። አው እሱም ከሞት ነው የተረፈው። የሞት እንደዚህ እያንዣብበን አልከው ደግሞ አባቴ ከሞት ትርፋን ጀት ይዞት እሱንም በልሚያየውኝ ትርፋን ጀት ይዞት ሁልጊዜ ሩቅ ሀገር ሲሄዳ ያለውኝ ልብሱን ጠቅልሎ ንባለ ንቦቹን ይዞ ምናምን ይሄዳል ሩቅ ሀገር እና ሬት እየሄድክ ነው እያልኩ እከተለዋለሁኝ። ከዛ ስከተለው በቃ አያወራኝም ይሄዳል እና የሆነ ሰዓት ላይ በስነ ስርዓቱ ሆዴን አሞኛል፣ ምግብ አልበላም እና አሞኛል ይለኛል። እና ተጨነቀኝ እኔ ዝሁኝ በጣም ተጨነቅኩ። አባቴ እንደሚሞት እርግጠኛ ወንኩኝ ማለት ሆነ፣ መንፈሱ ነው መሰለኝ የሚነግረኝ። ተጨነቅኩ፣ ስልክም አልደውልም አልተመቸኝም። እና ለቅዱስ ገብርኤል ነገርኩት፣ አባቴ እንዳይሞትብኝ በቃ የወንቁሸቱ ቅዱስ ገብርኤል አድንልኝ አባቴ ይነላለሁ። እና የሆነ ሳ ላይ ደወሉ እና እንኳን ደስ አለሽ አሉ። ምን ነው ስላቸው፣ ከሞት ተረፈ ትርፋ አንጀት ነበረ ሄዶ ተቀዶ ተረፈ አሉ። አይሽ አየሽ ወንድምሽ ጋር ያለውን እሳት እያበረድሽ እናትሽ ጋር ያለውንም እርግማ መንፈስ በጸሎት እየመታሽ አባትሽን ደግሞ በስለት ለመላይ ታሳልፎ በመስጠት በስለት መልክ ነው ያደረግሽው። ከዛ አሁን ትልቁ ነገር መመሰለሽ ይሄ አንቺ ጋ ያለው የተፈጠረው ደስ የሚለው ነገር አንዳንድ ጊዜ መላከ ሞት በቤታችሁ ላይ እያንጃበበ ነውና ጸልይ፣ ከጸለይሽ ይተርፋል ይሄ ነገር ይቀራል ማለትም ጭምር ነው። ህልም ሁለት ሁለት አይነት ትርጉም አለው። አንዳንድ ጊዜ የማይቀር ነገር ሊመጣ ነውና ተዘጋጂ ነው አንዳንድ ጊዜ ደግሞ የሆነ ነገር እያንጃበበ ነው። ከእግዚአብሔር ፈቃድ ውጭ አንድ ሰው ሊሞት ነው። በመናፍስቱ አሰራር ዛሩ መንፈሱ እያንጃበበ ነው፣ የሆነ ሰው ሊገድል ንቦች ያየሽም ለዛ ነው። ንቦቹ መላይቶች ናቸው። ንቦቹ በመላይት ነው የሚመሰሉት። ገባሽ? ንብ ብዙ ጊዜ እሾክም አላት ማርም አላት። እና መላይቶችን ሀያልነታቸውንና ቸርነታቸውን ወይም ደግሞ ለሰው ልጅ ያላቸውን እርዳታ ነው የሚያሳየው። እና አባትሽ በዚህ እንደሚጠበቁ ማሳያም ጭምር ነው። በአንቺ ጸሎት ንቦቹ ወደዛ መሄዳቸውን ወይም መላእክቶቹ ወደዛ መሄዳቸውን ነው የሚያሳየው። ስለዚህ ብትጸልይ ብትሰግጂ ቤተሰቦች ማትረፍ እንደምትችይ ማሳያም ጭምር ነው። ህልም ቅድመ ዝግጅት ማድረጊያም ነው። ሁለት አይነት ዝግጅት የማይቀር ሞት ሊመጣ ነው ራስችን አበርቺ፣ እግዚአብሔር ያልፈቀደው ሞት ደግሞ በዛ በኩል ሊመጣ ስለሆነ ጸልይ፣ ይሄ ሞት ይወገዳል እያለ እግዚአብሔር እያስተማረች ነበረ። እውነት በትክክል ቤት ውስጥ እሳት አለ። መንፈሱ እባቡ ሁለት ልብ ያለው። አሁን እናትሽ ለምሳሌ ይራገማሉም ልጃቸውም ነው ገባሽ? ሊጸጸቱ ይችላሉ ይረግሙታልም። አንዳንድ ጊዜ ደግሞ በረድ ይላሉ። እና ይሄ መንፈስ አብዛኛው ጊዜ በእርግማን መልክ ወደ ወንድምሽ መምጣቱም ወንድምሽም አንዳንድ ጊዜ በረድ ማለቱም ያንቺን ሀሳብ መቀበሉ ትምህርቱን እንዲያዳምጡ እድል መክፈት አለብሽ ማለት ነው። እሺ መምህር፣ ወንድሜም እንደዚህ የምመልሰው ወንድሜም ከሞት ነው የተረፈልኝ እሱም ለቅዱስ ገብርኤል ቅዱስ ገብርኤል ና መስክኑልኝ። በዛ አጋጣሚ እሱም የዛገ ወስፌ ወቅቶት፣ የዛገ ወስፌ ሲወጋ ልካ ወደ ሌላ ነገር ይቀይራል። ና ሰፈራችንም አንድ ጓደኛው ሙቷል በእንደዛ ምክንያት ማለት ነው። እና እሱም ወቅቶት ወስፌ ወቅቶት፣ ግን አልደማብኝም ብሎ ዝም ብሎ ልክ አስራ አምስት ቀን ሲሆነው ጣለው። እና ደሴ ሆስፒታል ገብቶ በጣም ነው የሚገርመው ደሴ ሆስፒታል ሲገባ ሆስፒታሎቹ እንደዚህ አይነት ነገር እኮ አይድንም አይተርፍም ብለው በቃ ዳና እኔ ደግሞ ልማይቼ የነበረ የሆነ ረግረግ ነገር ሲረግጠው እንዳትረግጠው እንዳት ትሞታለህ እንዳትረግጠው እያልኩት ረግጦ ሲሄድ እና እሪ ብዬ ነው የተነሳሁት የዛን ሰዓት ለአንድ ወር ያህል ሰላም አጥቼ ይለቃል ለቅዱስ ገብርኤል ነገርኩት እንደዛም ተሆኖ ተርፎልኛል እሱ እንዳትረግጥ እያልሹ መርገጡ የሚያሳየው አንቺን ባለመስማቱ በራሱ ውሳኔ ሄዶ አሁን አንቺ ከወስፌ ጋር ገናኘሽ እንጂ በሌላ መንገድ አንቺ እንዳታረግ ወይም ከማየጋ እንዳትጣላ ብለሽ ድጋሚ እየተጣላ አለመጠቀሙን እንዲያውቅ እንዲረዳ፣ ወይም ደግሞ አንቺ እንድታቂ ሁልጊዜ ከሀሳብሽ ተቃራኒ የሆነ መንፈስ ውስጥ እንዳለ ማሳያም ጭምር ነው። እና እንኳንም ወንድምሽና አባትሽ ተረፉልሽ። ሌላ ከሌለ ሌሎች ሰዎች እድል ልስጥ። ትምህርት ቤት ትምህርት ቤት ከህጻናቶች ትምህርት ቤት መሄድ ቦርሳ ይዞ መሄድ ከህፃናቶች ጋር መማር እና ብዙ ጊዜ ህፃናቶችን ማየት የአንድ የሶስት ዓመት ልጅ በጣም ትከታተለኛለች። ከእሷ ጋር እንዲሁም አሁን በቅርብ ጊዜ እንዲሁም ያንተ ልጅ ራሱ መታ ስኮለኩላት እና ስስቅ በቃ ህፃናቶች ከኔ ጋር አያለው እና ምንድን ነው በአንቺ ህይወት ውስጥ እግዚአብሔር ልትንከባከቢያቸው የሚገባ በጎነት፣ ቅድነት፣ ቸርነት፣ የዋህነት፣ ታጋሽነት የሚባሉ የመንፈስ ፍሬ የሚባሉ ነገሮች አሉ እና እንክብካቤ የሚ ህፃናትን በህልም ማየት አብረው ሲጫወቱ ትምህርት ቤት ስትሄጂ ማየት ምንድን ነው? በጣም ልትጠነቀቂላቸው የሚገቡ እግዚአብሔር የወደደልሽ በጣም ጥሩጥሩ በጎች አሉ ባንቺ ውስጥ፣ በለመለመ መስክ የምታሰማሪያቸው ደግነቶች አሉ ባንቺ ውስጥ እና ተንከባከቢያቸው። ህፃናት መቼም የወላጅ እንክብካቤ ይገባቸዋል አይደለም? ስለዚህ አንቺ ውስጥ አንዳንድ ሀሳቦች አሉ። በልጆች የሚመሰለው ሀሳብ ነው። እነዚያ ሀሳቦች ደግሞ የአንቺ ልጆች አይደሉም፣ ከሌላ የመጡ ናቸው። ግን የሚጠቅሙሽ ነገሮች ናቸው። ከሰው ጋር በጥሩ ሁኔታ የሚያኖሩሽ ነገሮች ናቸው እና ልትንከባከቢያቸው ይገባል። ያም ደግሞ ምንድነው? ትምህርት ነው። ትምህርት ነው። ትምህርት ቤት ስትሄጂ ያየሾ። ትምህርት ቤት መሄድ ማለት ለራስ ጊዜ መስጠትና ቆምሎ ማሰብ ከነገሮች መማር ከሰው መማር፣ ሰው የተጎዳ ሰው ስታይ እኔም እኮ ነገ እንዲህ ያለ ነገር ሊያጋጥመኝ ይችላል ብሎ ከሰዎች መማር እንጂ አንቺ ጋር እስኪመጣ ድረስ አለመጠበቅ ማለት ነው። ቦርሳ አዝሎ መሄድ፣ በነገራችን ላይ በልቦናሽ ውስጥ እውቀቶች አሉ፣ ግን ለሰው አላወጣሽውም። እና ለሰው የሚጠቅሙ በጣም ብዙ ነገሮች አሉ። የተዘጋ ሳጥን ቦርሳ ምናምን ሚስጥር ናቸው። ሚስጥር ከእግዚአብሔር የሚሰጡሽ ጸጋዎች ከእግዚአብሔር የሚሰጡሽ ጥሩ ጥሩ ትዳርሽንም ህይወትሽንም ልትመሪ የምትችይበት ጥሩ የሆኑ የተቀመጡልሽ በረከቶችሽ ናቸው። ቦርሳ ውስጥ ያሉ ደብተሮች ሆኑ የተዘጋ ነገር እሺ። ጥቅጥቅ ያለ ጨለማ ውስጥ ሆኖ በርቀት ግን ብርሃን ማየት እና መንገድ ሲሄድ ደግሞ በብዛት መንገድ ሲሄድ መንገዱ ይበላሽብኛል፣ ይፈርስብኛል መንገዱ ወደ ኋላ መለሳለሁ እና ደግሞ ጥቅጥቅ ያለ እንትን ውስጥ ገብቼ ዙሪያውን የታጠረ ነው ስሮጣለሁ። ሁልጊዜ ይሮጣለሁ እና በብዛት ሮጣለሁ። የሆነ ሳለ ቀይ ሴትዮ መታ ስታወጣኝ ሁለተኛ ጥፋት አጥፍተሻል፣ ግን ከዚህ በኋላ ጥፋት እንዳታወጪ፣ አሁን ግን እኔ አወጣሻለሁ ስትለኝ በፍጹም መሄድ የሌለብሽ ወይም መግባት የሌለብሽ የሆነ በራስሽ ውሳኔ ገብተሽ ከባድ ውጥንቅጥ ውስጥ ገብተሻል። ይሄ የሚያሳየው የምትሰሪው ስራ የታገር እንደሆነች ባላቅም እግዚአብሔር ያልፈቀደው ህይወት ውስጥ ነው ያለሽው እና በተአምራቱ ነው የምትወጩ። እግዚአብሔር ካልፈቀደ የማትወጭበት የሆነ ነገር ውስጥ ገብተሻል እና ግን ተስፋ አለሽ። ብርሃኑ ብርሃኑ ተስፋ ነው፣ ጭላንጭሉ ማለት ነው። መሬቱን መፍረሱ የረገጥሽው መፍረሱ የቆምሽበት ያለሽበት ቦታ እግዚአብሔር ባርኮ የሰጠሽ ቦታ እንዳልሆነ ማሳያ ነው። እሺ ደግሞ ጥቅጥቅ ያለ ሽኮሌ ውስጥ ሆኜ በርቀት ቤተክርስቲያን፣ የኪዳነ ብረት ቤተክርስቲያን ይመስለኛል በጣም የምታምር ህጻናቶች ልጆች ከፍ ትንሽም ከፍም ትንሽም አይደሉ ትልቅም አይደሉ ነጭ በነጭ ለብሰው ከበው እየዘመሩ ና እኔ ግን ሽኮሌ ውስጥ ነው ያለው ጥር ያለ ውስጥ ጫካ ውስጥ ሆኜ እዛ ቤተክርስቲያን ውስጥ እንዴት ነው የምሄደው እያልኩኝ ሳስብ እነሱ ቁመው ዝማሪያቸውን አቁመው እነሱ ነ ያሉ እኔም እነሱ ናቸዋለሁኝ ግን ከዛ ወጥቻለሁኝ፣ ወደ ላይ ወጣሁኝ። ከዛ ከሽኮሌ ውስጥ ወጥቻለሁ ግን ወደ ቤተ ክርስቲያኑ ግን አልደረስኩም። እግዚአብሔር ግን እየጠበቀሽ ነው ያለው፣ አንቺ ዘግተሽበታል። አሁንም ቢሆን አንድ ስለት ተሳይ፣ ካለሽበት ቦታ ወደ ሌላ አይነት ህይወት ለምሳሌየታ ያለሽ አረብ ሀገር ከሆንሽ ያለሽው ወደ ሀገሬ እንድገባ ባክህን ብለሽ መሳል ነው። ትዳርም ወይም ደግሞ ጓደኝነትም ከሆነ ፍጹም እግዚአብሔር ያልፈቀደው ብቻ የሆነ እግዚአብሔር ያልፈቀደው ቦታ ነው የተቀመጥሽው፣ ጨለማ የሆነ ቦታ አስ የሆነ ቦታ ነው ያለሽው ማለት ነው ቁጭሎ የሚያዩሽ ደግሞ የሚዘምሩት ምን የሚሉት ቁጭሎ አንቺን የሚያዩሽ አንቺም የምታያቸው ዝም ብሎ የሚባክን ጊዜ ላይ ነው ያለሽ ማለት። ወይ አልወሰንሽ፣ ወይ ልምጣ ብለሽ አልወሰን፣ ወይ ደግሞ ላድርገው አላልሽ፣ ወይ ደግሞ እዛው ተቀምጠሽ ደግሞ እግዚአብሔርን አልጠየቅሽው ዝም ብሎ ተፋጦ መኖር ማለት ነው። ዓለማዊ የሆነ አካሄድ ውስጥ ነሽ ያለሽው ማለት ነው። ኦኬ ልብሴን ደግሞ ልቅልቅ አድርጎ አንድ ሰው በጣም የሚያስጠላ ሰው ነው። ልብሴን ውልቅልቅ ልቅልቅ አድርጎ ትልቅ ባህር ውስጥ ሲከተኝ እና ሁለት በጣም የሚያማምሩ ወጣቶች መጥተው አንደኛው አንደኛው እኔ ላውጣት ሲል አውጣት ብሎ ሲያወጣኝ አውጥቶ ልብስ አልብሰውኝ ነጠላ ልብስ በዚህ ሂጂ ብለውኝ መንገዱን አሳይተውኝ ሲ ሲሄድ እና ነጭ ነጠላ የለበሱ ሴቶች ቁጭ ቁጭ ብለዋል እና እየወሩ የሆነች ሴት ግን ትገረፋለች ምናምንና ያቺ ጓደኛዬ ናት፣ በአጋጣሚ ይሞታለች። እኔ እዛ አረብ ሀገር ከመጣሁ ነው የሞተችው እና እዚ ነው የሰማሁት እና አንቺም እኮ እነሱ ባያወጡሽ እንደ እሷ ነበር ትገረፊ ይሉኛል ሴቶቹ። በህልም ልብስ መውለቅ ስም መጥፋት ነው። በአደባባይ ስምሽ ይጠፋል፣ አመንዝራ ሌባነች ምናምን ብቻ። በጓደኛሽ በእሷ በጓደኛሽ በኩል ስምሽ በአደባባይ በሆነ ምክንያት ሃሜት በሃሜትም በምንም አንቺን አስቀይማሽ ይሆናል ብዬ ነው የማስበው። ዞሮ ዞሮ ልብስ ማውለቅ በሰው ፊት መዋረድ፣ እርቃን መሆን በሰው ፊት መዋረድ፣ ወይም ደግሞ ሌላ ስም ሌላ ጉድፍ መሰጠት ነው። ግን እነዚያ ሁለቱ ወጣቶች ሚካኤል እና ገብርኤል በሚለው ልንፈታው እንችላለን። ወይም ደግሞ በአንቺ ህይወት ውስጥ ወደ መልካም ነገር የሚያሻግሩሽ በሰው ዘንድ ተፈላጊነት ስላለሽ ቅናት መንፈስ አድሮባት ስምሽን አጥፍታ ሊሆን ይችላል፣ እንጂ በሰው ዘንድ ተፈላጊነት ያለሽ ነፃ ሊያወጡሽ የሚችሉ በጣም ብዙ እድሎች እንዳሉ ማሳያ ነው። ሂጂ ብለው ሲያሳዩሽ፣ ሂጂ ብለው ደግሞ አቅጣጫ ከጠቆሙሽ በኋላ ሲያሳዩሽ፣ ባህር ከወጣሽ ባህር ዓለም ነው። ባህር ዓለም ነው ወደ ስትሄጂ የለመድሻቸውን ልማዶች ይኖራሉ። አንዳንድ አላስፈላጊ ልማዶች ምናልባት አላቅም፣ ይሄ ነው ይሄ ነው ብዬሽ አልነግርሽም። አንቺንሽ የምታውቂው እና እነዚህ አላስፈላጊ ልማዶች ራቆትሽን ወደ አደባባይ ወደ ባህር መግባት ማለት ስምሽ ጠፍቶ ተዋርደሽ ወደ ዓለማዊ የሆነ ጥሩ ባልሆነ መንገድ ከሰው ጋር መቀላቀል ነው። አዝነሽ ከፍቶሽ፣ ወይም ጥሩ ወይም ደግሞ የሆነ ተጎድተሽ ከህዝብ ጋር መኖር ማለት ነው ግን ውጪ ብለው አስወጥተውሽ እኔ ላልብሳት እኔ ላልብሳት ለው ማለታቸው አልብሰውሽ ደግሞ መውጣትሽ ደግሞ ወደ ወደ ነበረው ስብእናሽ በንስሐ የሚሆን በምንም ተመልሰሻል። ግን ሂጂ ብለው የሚጠቁሙሽ መንገድ ትክክለኛው መንገድ ሆኖ ሳለ ግን አንቺ የምትማሪበት መንገድ ነው። ምናልባት የት ሀገር እንደሆች ብትነግሪኝና በዛው ብፈታልሽ ደስ ይለኛል። አሁን ያለሁት ቤሩት ሊባኖስ ነው ያለሁት። ግን የመጣሁበት ህይወት ቀጥታ የመጣሁበት ከ ነይት እንዳለሽ ብቻ የጠየቅኩት ከዚህ ከኢትዮጵያም ይሁን ካለሽበት ቦታ ከኢትዮጵያ ውስጥ ከሆነ ክልል ወደ አረብ ሀገር ስትሄጂ ወይ እግዚአብሔር እናሳዝንሽ ወይ ደግሞ አስቸግረሹ መሄድ እፈልጋለሁ ብለሽ አስቸግረሽ ነው ሄድሹ እና ስትሄጂ ግን ወደ አረብ ሀገር ስትመጪ ግን እግዚአብሔር በተለያየ መንገድ እያስተማረሽ ነው ያለው ማለት ነው። ሂጂ እስቲ ቆይ ብሎ ከባህር ከአለም አስወጥቶ ወይም ከኢትዮጵያም ሊሆን ይችላል ከሆነ ቦታ ካለሽበት አረብ ሀገር ከመሄድሽ በፊት ከነበርሽበት ህይወት አስወጥቶ ወደ አርባ አገር ስትሄጂ ግን ለትሬኒንግ፣ የወሰደች ለስልጠና ለመንፈሳዊ ህይወትሽ እንዲሰለጥን ይሄ የሚያሳየው ምንድነው? ስትገረፍ ማየትሽ ስትገረፍ ማየትሽ፣ ልጅቷ እንደዚህ ነበር እጣ ፈንታ የሚጠብቅሽ ባትወጭ ኖሮ ከባህር ባትወጭ ኖሮ ይሄን መንገድ ያሳየንሽ ግርፋት እንዳይጠብቅሽ ነው። እድል ተሰጥቶሻል ማለት ነው። አንዳንድ መከራዎች አንዳንድ ስቃዮች ችግሮች እያየሽ እንደሆነ ያ ግን ለትምህርት እንደሚሆን ነው አሁን ያለሽበት ቦታ ላይ ማለት ነው። ኦኬ፣ ልጅቷ በነገራችን ላይ የሞተችው ቡና ቤት ነበር። ልክ ባለፈው መቶ አርባ አንድ ላይ ያለችው ገጠመኝ ልጅ ልክ እንደሱ አይነት ህይወት ነበረና ህይወት ህይወቴ የነበረው ልጅቷ ቡና ቤት እየሰራች እዛው ቡና ቤት በምሰራበት ክላስ ውስጥ ነው የሞተችው፣ እና እኔም ከዛ ነው ስራሽ፣ እኔ ቡና ቤት ትሰራ ነበር ዓለም ውስጥ ነበርሽ ብሎ እርቃን ሆኖ ወደ አደባባይ መውጣት ወይም ወደ ዓለም መዘፈቅ ማለት ያው እንግዲህ መቼም ሴተኛ ደርነት ህይወት በመልክሽም በስምም በምንም ስም መጥፋት ነው ብዬሽ አልነበረም። አሁን አንቺ እናትና አባትሽ በዛ መልክ ሲላዩሽ ደስ ይላቸዋል። በዛ አይነት ሁኔታ

እና አስቢበት ብቻ አንዳፍታ መጥተሽ ወደ ብርሃን ወደ ጭላንጭሉ ወደ ንስሐ ብትገቢ ጥሩ ነው። አዎ መምህር፣ አሁን ደግሞ የተቸገርኩበት ምክንያት ምንድነው? ሀገርሽ ግቢ አትግቢ የሚለኛለ እና በጣም ተወዛገብኩኝ የትኛውን ልስማ? ማለት ተገዝ በፊት መጥቼ እዚህ ማለት ነው፣ ሁሉም ነገር ሲገባኝ፣ ስለ መናፍስት በደንብ ሳይገባኝ፣ አንተ ሳትመጣ በፊት ማለት ነው ሳላቅ በፊት በቃ ሄጄ ክርስትና፣ ዝም ብዬ ክርስትና ለመነሳት ነበረ ገዳም ገብቼ ስለ ንሳ ስለምን ስለማላቅ ነበረና ና ልክ ሲሄድ እዚያ ግን ተቀየርኩኝ። ምንም ነገር በቃ ምንም ነገር ሳላቅ የሰራውትን አጥፍቼ እዚህ ከመጣው በኋላ ተመልሺ ማለት ነው። ከመጣው በኋላ ነው ምንም ነገር አባታች አባታችን እንኳ አላልኩም እዛ ቶቢያ ከገባ በኋላ እና ፈራው። አሁን ደግሞ ያ መንፈስ ነው ወይ እያታለለኝ አሁንም ልቦና ሊቀይርብኝ እያልኩ ፈራለሁ። እዛ ሲሄድ ልቦናሽን አይቀይርም ለምን ያኔ ምንም ሳታቂ ነው የሄድሽው አደለም አሁን ግን አውቀሻል። ስለዚህ አንደኛ በጸሎት፣ ሁለተኛ ነገር ደግሞ ሱባኤ ገብተሽ ወደ አገሬ ልገባ ነው ይሄን ይሄን ይሄን ላረግ ነው አንደኛ ቅዱስ ሚካኤል ቅዱስ ገብርኤል እንግዲህ እናንተ ናችሁ፣ ልብስ አልብሳችሁኝ በክብር አቅጣጫ መንገድ ያሳያችሁኝ። ግርፋት እንዳለ ከዓለም ውስጥ ወይም ደግሞ እዚህ ልብስ አውልቆ በአደባባይ እንትን ማለት ስቃይ ነው። አንቺም እንደሷ ትገረፊ ነበር ማለት ንስሐ ሳትገባ በመሞቷ ማለት ነው። ወይም ደግሞ ባለችበት ህይወት ስሟ ልክ እሷ እንደሞተችው አንቺም ትሞች ነበረ ማለት ነውና ይሄን መንገድ ያሳያችሁኝ ሚካኤል ገብርኤል እናንተ ናችሁ። አሁንም አገሬ ገብቼ ተጠምቄ ንስሐ ገብቼ ስጋና ደሙን እስከምቀበል ድረስ ጠብቁኝ፣ በእኔ ላይ ሆኖ ሊያደፈጠብኝ መንፈስ ምቱልኝ ብለሽ መጸለይ ሱባኤ መግባት ያስፈልጋል። ጥበቃ በጥበቃ ውስጥ መሆን አለብሽ። ሌላው ግን ትልቁ ጉዳይ አንቺ እንደጠፋው ልጅ አይነት ነገር ስለምትሆኝ በርቀት ሆነች ስታቅጂ እግዚአብሔር ደግሞ በቅርበት አጠገብሽ ሆኖ እየሰማን ያለውና ለኢትዮጵያ ለኢትዮጵያን ነው እንጂ የራቅሽው ለእግዚአብሔር፣ የትም ሀገር ብትሆኚ በአውሎ ንፋስም በወጀብም መንገድ አለውና እና ብትቺ አሁን ኑ በልብሽ ውስጥ እግዚአብሔርን አባትነቱን እየሳልሽ አስተምረኸኛል፣ አመሰግናለሁ። አረብ ሀገር በመምጣቴ ብዙ ነገር ተምሬአለሁ። ለስልጠና ነው ያመጣኸኝ እንጂ እኔ የአረቦች ባሪያ ሊሆን አይደለም የመጣሁት። እውነት በትክክል ክርስትና እንዲገባኝ ነው ያመጣኸኝ ብለሽ ወደዚያ ሀሳብ ቀይሪ። እሺ መምህር፣ ደግሞ አያቴ የሞተችው አያቴ ስትመጣ ቤታችን ስትመጣ ነው ማያት፣ ሰሞኑ በዚህ ላይ ደግሞ እኔ ሻንጣ ሰብስቤ ጫማዎች ምናምን አድርጌ፣ እናቴ ማማ ማሜ ጋር እሄዳለሁ፣ እሷ ጋር እሄዳለሁ እያልኩ ነው ማየው ሰሞኑ። አዎ እንግዲህ የሞቱ የሞቱ አያትሽ የሚመጡት በአድ አምልኮ ያመልኩ ከነበረ መንፈሱ ያንቺን ንስሐ መግባትም ሆነ ያንቺን መንፈሳዊ መሆን ስላልወደደ ነገር ሊፈልግና ሊተናኮል እንዳሰበ ማሳያ ነው። በአንቺ ውስጥ ከዘር የመጣ መንፈስ መኖሩን ነው። ወደ እናት ይሄዳለሁ ማለት ደግሞ እንግዲህ በእናት ብዙ ነገር ይመሰላል። ስለዚህ የበጎ ነገር ነው። ግን ተጠንቀቂ ማለት ነው። ጥንቃቄ ወደ እናት ስትመጪ ከአያት የመጣው መንፈስ እናትሽ ላይ ሆኖ ነብር ሆኖ ነው የሚጠብቅሽ ማለት ነው። ከአያት የመጣው እናትሽ ላይ ሆኖ ነው የሚጠብቅሽ ማለት ነው። እሺ አንድ ደግሞ ያሳደገችኝ በእናት ነበሩና ዛር አለባት። በጣም ኃይለኛ ዛር አለባት። ያሳደገችኝ ጎረቤት እናሷ በጣም ነበረና በጣም ነንበረ የምወዳት ከዛ እኔ ሂጄ ሂጅና ግቢ ጠይቂ ያስባል እምቢ አለኝ። መግባት አቃተኝ። በጣም ሰው ላስረዳቸው በሞክር እምቢ አሉኝ። በውን በውን ነው እሱ በውን ነው። እና መግባት አቃተኝ። መግባት ሲያቅተኝ ስነግራቸው እንዴት ነው መግባት አቅተኝ የምትይው ግራለሽ፣ እጃለሽ፣ ምኖር ብለሽ ሰደቡኝ። ቤት ሰዎች ሰደቡኝ። ሴትዮዋ እዛ ታለቅሳለች አሉ እንዴት አሳድጌ አሳድጌ መታገብ ታታይኝ የምያለች እኔ ግን መግባት አቃተኝ። እባብ ይታየኛል፣ ጥቁሩ ሻ ምናምንና ከዛን የሆነ ሳለኝ በቃ ተስፋ አቋረጥኩኝ ነው መቼ ነው ይሄ? ይሄ በእውን ነው ይሄ፣ በእውን በእውን ነው ይሄ። ከዛ በህልሜ የምናየውኝ ነጭ በነጭ ለብሳ ስትጠቅሰኝ አየኋት። ሴትዮዋ ማለት ነው ታማ ተኝታለሽ ለብልሽአን አታደበላ ህልም ስትናገሪ ህልሙን ብቻ መጀመሪያ ትናገሪ እና ከዛ በኋላ ወደ ጉዳዩ ነው እንጂ አክስቴ የነበረች ማናምን ሳይሆን በቀጥታ ህልሙን ንገሪኝ። በህልምሽ ያየሹ ምንድን ነው? በ ያየሹ ምንድን ነው? እሺ በህልም ያየሁት ነሴትዮ ነጭ በነጭ ለብሳ ስጠቅሰኝ፣ ከጠቀሰች በኋላ ግን ሄድኩኝ። እሺ በህልምሽ ማለት ነው። በልሜ፣ ነጭ በነጭ ለብሳ ስትጠቅሰኝ ነው ያየሁትኝ። ከዛ በፊት ግን አልገባሁም ነበር። የሄድሽው ግን በህልምሽ አደለም? የሄድኩት በልሜ አደለም፣ በእውኔ ነው የሄድኩት። ግን በልሜ ሰጠቀሰች፣ ነጭ በነጭ ለብሳ። አይ የቡዳ መንፈስ ነው። እሺ የቡዳ መንፈስ አንቺ ውስጥ እሷ ጋር የቡዳ መንፈስ ስላለ። ዛሬ ደግሞ መጸለይ መስገድ ከጀመርሽ በኋላ ነው መግባት ፈራሁኝ? መሄድ አቃተኛልሽው ወይስ በፊት ነው? አይ በፊት በፊት። ስለዚህ አንቺ እዛ ቤት መግባት ያልፈለግሽው የቡዳው መንፈስ አንቺ ውስጥ ያለው የቡዳው መንፈስ እሷ ጋር ያለው አንድ አይነት ተመሳሳይ ስለሆነ እንግዲህ ምናልባት ከዛ ጋር ያለው ግንኙነት ምን እንደሆነ ባይታወቅም መንፈሱ ሴትዮዋ ታማለች፣ አንቺንም ሊያሳምምሽ እንደሚፈልግ ወይ ነገ ከነጎዲያ እንደሚዋረድም አውቆ ሊሆን ይችላል። እንግዲህ አንቺ ጋ ያለው መግባት ያልፈለገው አይነ ጥላ ወይም ሌሎች መናፍስቶች ብዙ ጊዜ ሌላ መንፈስ እንዲገባ ካልፈለጉ አይወስዱሽም፣ ልብሽን ይይዙታል። አንዳንድ መናፍስቶች መስተፋቅር ሲመጣባቸው በተለይ አይነ ጥላ፣ ቡዳ አይነ ጥላ መስተፋቅር ሲመጣባት አታስገባም። እኔ ይሄ ልጅ ወይም እቺ ልጅ እንድታገባ ወይም እንዲያገባ ስለማልፈልግ አንተ አትግባ። ምክንያቱም መስተፋቅር አግባ ተብሎ ነው የሚመጣው፣ ወይም አጋባኝ ተብሎ ነው የሚመጣው። ያችኛዋ ደግሞ ያሳደገችው መንፈስ ደግሞ እንዲያገባ አልፈልግም ትላለች። ምናልባት ተስማሙ ከተባለ ግን ይጋቡና በስድስት ወሮ በዓመቱ ደግሞ እንዲፋቱ ያደረጓቸዋል። ባልና ሚስት እና አንቺ ጋር ደግሞ ያለው ደግሞ ምንድን ነው? አክስትሽ ጋር ያለው የቡዳ መንፈስ አንቺ ጋር መምጣቱ፣ ያ ደግሞ እሷን ሊገላት የሚፈልግ መንፈስ፣ አንቺንም በዛ መልክ አንድ አይነት የሆነ እንግዲህ ለሞት መጥራት እንደማለት ነው። የሞት ጥቅሻ ነው የሚያሳየው መፍራትሽ ራሱ የመላከ ሞት እንዳትገቢ ከልክሎች ሊሆን ይችላል። እግዚአብሔር መንፈስ እዛ ቤት እንዳትገቢ ከልክሎች ሊሆን ይችላል። እሺ መምህሬ፣ በጣም አመሰግናለሁ። በጣም ብዙ ነው ግን ያለ፣ ለዛሬ ይበቃኛል። ግን በዛ አጋጣሚ የምትመክረኝ ነገር አሁን መግባት ትፈልጋለሁ እና እክኛ ሀገሬ ልግባ። ቀጥ ብለሽ ወደ ሀገርች ለምን ያለሽበት ቦታ ጨለማ ነው። ከርቀት ብርሃን ጭላንጭል ይታያል። እንደገና ደግሞ ህፃናቶች እየተሽከረከሩ ሲዘምሩ ማየት ማለት ነፍስሽ በጣም እግዚአብሔርን በመፈለግ ተጠምታለች። ሁልጊዜ ደግ መሆን አስራት በኩራት ማውጣት፣ መስገድ፣ መጾም፣ መጸለይ፣ መዘመር፣ ማሸብሸብ ይሄ በመንፈሳዊ ዓይን ሲታይ ሁልጊዜ የእግዚአብሔር ልጅነትን የሚያሳይ ልጅ መሆን በእግዚአብሔር ፊት እኮ እኛ ሁልጊዜ ዳዴ ነው የምንለው። ስለዚህ ህፃናቱ ሆኖ ውስጥ የሚታዩት በደህና ጊዜ ያሳደግሻቸውና በመንፈሳዊ ህይወት ውስጥ የመገብሻቸው ጥሩ ጥሩ ባህሪዎች ሻቸው እንዳይጠፉ እንዳይሞቱ መጠበቅ አለብሽ ል ከአትክልት ውሃ እንደምናጠጣው በአንቺ ውስጥ ያሉት ደግሞ እንዳይጠፉ ለምሳሌ በጣም ታማኝ ሆነሽ አንቺ ፍቅረኛ ይዣለሁ ብለሽ አምነሹ በጣም ብዙ ነገሮች ገንዘብም ልብሽንም ትዳርሽን ሁሉ ነገሮች ሰጠሽ አንድ ሰው ቢከዳሽ ጨካኝ አትሆኝም ክፉ ሰው አትሆኝም እነዛን በጎች አስበላሻቸው ማለት ስለዚህ ጥንቃቄ ዝም ብሎ ሁልጊዜ የዋህና ደግ መሆን ሳይሆን ጥንቃቄ የተሞላበት መንፈሳዊነት፣ የተሞላበት ማንነት ሊኖርሽ እንደሚገባ ማሳያ ስለሆነ ጨለማ ውስጥ የሆንሽው አሁን ያለሽበት ጊዜ ነው። ጊዜው ጨለማ ነው ያንቺ። እና ውጪ፣ ከዚህ ወደ ብርሃን ውጪ ማለት ነው። ሰላሙ እግዚአብሔር ከአንቺ ጋር ይሁን። የአባ የአቡነ ኤርሚያስ ወዳጅ እንደሆንሽ እያየሁ ወይነ ፎቶአቸውን ዜጋ